ወንበዴ ህይወታችሁ ላይ የሚመጣው ቤታችሁ ውስጥ የሚመጣው ባይናይት ወይም በምሽታይም በራችሁን ቆልፋችሁ በራችሁን ሰብሮ ይገባል። ድህነት እንደዛ ነው። እንቅልፋም ወደ ሆኑ ሰዎች በእንደዚህ አይነት ሁኔታ ላይ ይመጣል። አልፈልግህም እያላችሁት በራችሁን ሰብሮ ይገባል። አንበሳውን ላውጣው ብትሉት ሚዛኑን አብሮ ይወጣል። አይደል ሚዛኑን ላውጣው ብትሉት አንበሳው አብሮ ይወጣል። ሁለቱም አንድ ገጽ ላይ ነው ያሉት። ድህነትና እንቅልፍ እንደዛ ናቸው። እንቅልፍ ባለበት ስፍራ ትንሽ ብታሸቱ ድህነት አለ። ድህነት ባለበት ስፍራ ትንሽ ብታሸቱ እንቅልፍ አለ። የእንቅልፍ ላይፋችሁን እስካልሰበራችሁ ድረስ በመንፈሳዊ ነገር ፕሮስፐር አታደረግ፣ በፋይናንሻል ነገር ፕሮስፐር በሁለቱ ነገር በፍጹም በፍጹም በፍጹም ፕሮስፐር ማድረጋችሁ። እንቅልፍ በጣም የምትወዱ ሰዎች ከሆናችሁ ድህነትን በጣም የምትወዱ፣ በተዘዋዋሪ ድህነትን እጅግ በጣም የምትወዱ። አንድ አይሁዳዊ ከአስራ አንድ ሰዓት በኋላ አይተኛም። ከአስራ አንድ ሰዓት በኋላ እግዚአብሔር መና አወርዶላችሁ መናን እንዲሰበስቡ ሲነግራችሁ አስራ አንድ ሰዓት በጧት ተነስተው ሰብስቡ ነው ያለው። ሰነፍሰው እንደዚህ ነው፣ ይህን ሁሉ አድርጌ ያለው ተኝቼ ከሆነ በለ አሁንም ተኝቼ በለው ነዋል። ሶሱን ሶስቱን ካስተካከላችሁ ትንሽዬ እርሻ ቢሰጣል በሺህ ሄክታር ከወሰዱት በላይ መስራት ትችላላችሁ። ትንሽዬ ነገር ኑሯችሁ ከተማውን መግዛት ትጀምራላችሁ። ከተማውን መግዛት ትጀምራላችሁ። እግዚአብሔር አባቱ የሰጣውን ሥራ ሳይፈጽም አይተኛም። ተኛ የተባለባቸውን ስፍራዎች በሙሉ ያቸው። ከዚህ ተነሳው ወደዛኛው ከተማ በመርከብ ሲሄዱ መርከቡ ላይ ተኛ። ቢኮዝ ሰው የለም የሚሰጠው የሚፈው ሰው በሽተኛ የለም። የእሱ የእረፍት ሰዓት ምን ነገር ነው? አሁን ያላችሁትን ላይፍ ይዛችሁ ምትተኙ ከሆነ እንደናንተ ሞኝ ሰው የለም። አሁን የያዛችሁትን ላይፍ ይዛችሁ ምትተኙ ከሆነ ሞኝ ናችሁ። ላለፉት 20 አመታት ተኝታችኋል። ሰይጣን ስታልሙ አይፈራችሁ። አልማችሁ የነቃችሁ ሰዓት ከዚህ በኋላ እንቅልፍ የሚባል ነገር የለም ብላችሁ አልማችሁ የነቃችሁ ሰዓት የዛን ጊዜ በኃይል ይፈራችኋል። ብዙ ድሃ የሆነ ሰው አፍ ውስጥ ማታፍር አንድ ቃል ነገራል። ሀብታም ሰው እንቅልፍ የለም ይላል። ሀብታም እኮ ይተኛ። ሀብታም ቢተኛ እንደኛ ነው የሚሆነ። በመንፈሳዊ ነገር ጠንካራ መሆን ትፈልጋለ? አሁን ቀንሱ ያልኳችሁን ቀንሱት። ፋይናንሻሊ ጠንካራ መሆን ትፈልጋለ? አሁን ቀንሱ ያልኳችሁን ቀንሱት።